ዘንድ መለኮት ስለሆነ ሁለት ሰዋልኝ ያለ ስለተሰዋ ታርዷልና ለታረደው በግ ሳት ለምነው ለመጣ ሳት ለምነው ለተሰዋ ሳት ለምነው ተሰውቶ ሰዋልኝ ብሎማ አይለምንህ እሱ የትላንትናችን አይደለም የዛሬያችንም ነው የልጅነቴ ብቻ አይደለም የጎልማሳነቴ ነው የጎልማሳነቴ ብቻ አይደለም የሽምግልናዬም ነው የድህነቴ ብቻ አይደለም የብልጽግናዬም ዘመን ነው በብልጽግናዬ አልሸፍትበትም ፓስተር ሲሆን አልደክምበትም የሆነ ቅባት አለኝ ያሳስብ አላድግበትም። የልጅነት ነው። የዲግሪ ዘመን ነው። የዶክትሬት ዘመን ነው። የፓስተርነት ዘመን ነው። ይህ አደለም እንዲያስቸግርን ሳምበላ ያመልክ ነው። ስምበላ ጠገብንበት። የመልእክቴ ክፍል የሚገኘው ዕብራውያን ምዕራፍ 11 ቁጥር አራት ላይ ነው። አቤልም ከቃይል ይልቅ የሚበልጥ መስዋዕት በእምነት አቀረበ። እግዚአብሔር ስለ መስዋዕቱ መሰከረለት። ሞቶም ስለ መስዋዕቱ እስከ አሁን ድረስ ይነገርለታል። ስለ መስዋዕቱ እስከ አሁን ድረስ ይነገርለታል። ዛሬ እማወራው ርዕሴ የሚበልጥ መስዋዕት፣ በላጭ መስዋዕት። ይሄ ቤት ቤተ ክርስቲያን የምቀበልበት ቦታ ብቻ ሳይሆን የምሰጥበትም ቦታ ነው። ስንበረከክ በመንበርከኬ ውስጥ የምቀበልበት ሳይሆን ተንበርክኬ የምሰጥበት ነው። አሁን በሙሉ እሳቤው ወደ ቸርች የሚመጣው ሊቀበል ነው፣ የሚንበረከከው ሊቀበል ነው፣ የሚያመልከው ሊቀበል ነው። ዛሬ ልንገርህ ነገሮች ፈጥኖ የሚሰሩበትን ወደ በረከት የምትገሰግስበትን አንድ ነገር ዛሬ እነግርሃለሁ። ሪል መስዋዕት ከአንተ ቤት ይወጣል። እኔ ጥያቄ እንዲመለስ እንቆቅልሼ እንዲፈታ ጉለቴ እንዲሞላ ሲሪየሱ ኘ እንደመጣው ወይም በዲቮሽን ታይሙ ላይ ሲሪየሱ ኘ እንደጸለይኩና እንደተንበረከኩ መልስ ብዬ እንደጓጓው፣ ጥያቄን ፍታ እንቆቅልሼን መልስ ብዬ እንደመጣው እግዚአብሔር እዚህ ቤት ደግሞ አምልኮ ሊቀበል መስዋዕት ሊቀበል ሲሬስ ሊመጣ አንተ ጥያቄ እንዲመለስ እንደመጣ እዚህ ቤት ሁለት አካላት እዚህ ቤት አሁን አለ፣ አምልኮ ሰጪና አምልኮ ተቀባይ፣ መስዋዕት ሰዊና መስዋዕት ተቀባይ እዚህ ቤት አሉ። እመኒ ይሄ ቤት አንጣ ብለ እምትሄድበት ቤት ሳይሆን እንካ ብለ በክብር ሰጠህ የምትሄድበት ቤት ይሆንልሃል። እግዚአብሔር መለኮት ነው። አምልኮት የመለኮት ነው። አምልኮት ደግሞ መስዋዕት ነው። እግዚአብሔር አምልኮትን ለምኖ አይቀበልም፣ ይገባዋል። እግዚአብሔር የአምልኮት ለማኝ አይደለም። እግዚአብሔር አምልኮት ፈልጎ ሲመጣ እግዚአብሔርን እግዚአብሔር ይስጥልኝ ባትለውም አምልኮ ተንገብግቦ ሲመጣ ግን ኮፈስ ብለ ከእኔ ልታገኛ ትችልም የሚል የተንጠባረረ ጀንትል መንፈስ ይዘ ቸርች ውስጥ ልትገባ አትችልም። የኮራ የለመደ መንፈስ እዚህ ቤት ልትዛ ልትመጣ አትችልም። ወይም ደግሞ እግዚአብሔር ያነከሰውንና የተንሸዋረረውን ስለሚፈልግ እንደፈለግከውን ብሰጠው እንደሚፈልግ የሰፈርን ለማኝ ኮቾሮን ብሰጠው ፍርፍርን ብሰጠው የወዳደቀን ብሰጠው ስለምንት አምላክ ያለኝን ለማኝ ምንም ሰብስቤ ብሰጠው እንደሚበላ በደጅ ቆመው እግዚአብሔር በዚህ ቤት ሆኖ ያንተን ምናምንቴ መስዋዕት አይቀበልም። ይገባዋል፣ አምልኮ ይገባዋል፣ ክብር ይገባዋል፣ ክብር ይገባል። እዚህ ቤት ያለው ጌታ አጨብጭብ ስላልኩ ስላስገደድኩ የምታጨበጭብለት አይደለም፣ ለማኝ አይደለም። ይገባዋል መሳም፣ ይገባዋል

ራእይ ነው የተሰጠኝ፣ የተቀበልኩት ነው። ለቃልና ለአምልኮ ዋጋ ሰጪ ትውልድ ታስነሳለ ብሎኛል። አትሊስት በፊቴ በመለመድ መንፈስ ልትቀመጥ አይገባም። አትሊስት በለመደ መንፈስ በጣም ጽማቸውን አስረዝመው በጣም ትልቅ ሰው ነኝ ብለው መነጽራቸውን አድርገው አስተካክለው ሀብታቸውን ሊነግሩን ድግሪያቸውን ሊነግሩን ከፊት ለፊታችን ይቀመጣሉ። ማንን እንደምናከበር ግራ እስከሚገባን ድረስ ቁሙና አምልኩ ብንላቸው ዲግሪያችን ይሉናል። እንዴት እንደዚህ ይባላል? ይሉናል። እዚህ ቤት እኮ ያለው አልፋ ነው። እዚህ ቤት እኮ ያለው ኦሜጋ ነው። አበጅቶ የሰራል እስትንፋስን የሰጠ ያለሱት ተራ ሰው እነሱ ለምንደውት። በዓመታት መካከል እኛን አዳዲስ ፍሬሾች ያደረጉናል። እምቡር እምቡር ይበሉ ይሉናል። እምቡር እምቡር ብለን አይደለም። በዘመናት መካከል ያልበረድኩት ለማን እንደምሰዋ ስለገባይ ነው። አጠገብ ቁጭ ብሎ ባጨበጨበልኝ እስከሚል ድረስ ጌታ፣ ምን ነው ብድግ ብሎ ቢሰግድልኝ እስከሚል ድረስ ጌታ፣ ያንተ የጭብጨባ ለማኝ አይደለም። አይገርምም? አክብሮ ነው ስለ ስሙ ድንጋይ ማስነሳት የሚችል ተራራ ማስጨብጨብ የሚችል ተራራ ከፍ ከፍ ማድረግ የሚችል ትልቅ ጌታ አክብሮ ሲመጣ አክብረው ሃያ አራቱ ሽማግሌዎች ከላቸው ላይ ክብራቸውን እንደሚያወርጉ፣ እዚህ ቤት ስትመጣ እኔ ስለ ዲግሪ አያገባኝም። ያንተን ማስትሬት አላውቀውም። ያንተን ዶክትሬት አላውቀውም። ያንተን መኪና አይመለከተኝም። እዚህ ቤት ስገባ አንድ አቃለሁ። አታመልካለህ፣ የሚመለካለ ትሰዋለህ፣ የሚሰዋለት አለ። ሱ የትላንትናችን አይደለም የዛሬያችንም ነው። የልጅነቴ ብቻ አይደለም የጎልማሳነቴ ነው። የጎልማሳነቴ ብቻ አይደለም የሽምግልናዬም ነው። የድህነቴ ብቻ አይደለም የብልጽግናዬም ዘመን ነው። በብልጽግናዬ አልሸፍትበትም። ፓስተር ሲሆን አልደክምበትም። የሆነ ቅባት አለኝ ብየሳስብ አላድግበትም። ባቅጥ ዞርጅን የልጅነት ነው። የዲግሪ ዘመን ነው። የዶክትሬት ዘመን ነው። የፓስተርነት ዘመን ነው። ይህ አይደለም እንዲያስቸገረን ሳምበላ ያመልክነው ነው። ስምበላ ጠገብንበት። ተመልከቱ፣ ከናንተ የተሰወረ ነው እንዴ? በዚህ ከተማ የምትኖሩ አደላችሁም እንዴ? ባክቱ ዘኦርጅን ሊቀበል መጧል። አታስለምነው፣ ለማኝ አይደለም። ጭብጨባህን እየፈለገ ነው። እልልታህን ፈለገው። እምባህን ፈለገው። ጩኸትህን ፈለገው። ሌላ ምን ይፈልጋል? መስጠትህን ፈለገው። እሱ እኮ መለኮት ነው። በአምልኮ ነው የሚኖረው። አይለምንህ፣ አይለምንሽ ራእይ አምስት አስራ ሁለት በታላቅ ድምፅ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብር፣ ምስጋና ሊቀበል ይገባዋል። አይለምንም ሊቀበል ይገባዋል። ማን ያለው? ቁጥር አሥራ አንድ አየው። ዮሐንስ ነው የሚያየው። አየው አለ ዙፋኑም በእንስሶቹም በሽማግሌዎች ዙሪያ በብዙ መላእክት ድምፅ ሰማው። ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜና ሺ ነበር። ብታላቅ ድምፅ አሉ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል። ይገባዋል፣ አልለመንም፣ ይገባዋል፣ አትለመኝም፣ ይገባዋል

እኔ ምናምንቴ ዛሬ ይሰበርለታል። ከስሜ በላይ ከዲግሪዬ በላይ ከፓስተርነቴ በላይ ይመለካል። ክብርንንታ ጭብጨበ ባክቱ ዘኦርጅን ወደ መጀመሪያው ተመለስ፣ ወደ ልጅነት ወራት ተመለስ። የመላእክት አምልኮ ጩኸት አለበት። በመጽሐፍ ቅዱሴ ሁሉንም አምልኮቶች መላእክተ አምልኮቶችን ሳያቸው በሙሉ የሚጮው ናቸው ከኢሳያስ ስድስት ጀምሮ ጣዋዎች ናቸው። አትጩ ይሉናል። አትጩ ችግር የለም። የዝምታህን ድምፅ እግዚአብሔር አይሰማም ልልህ አልችልም። ይህ መጽሐፍ ቅዱስ ለመሆን ግልንገርህ፣ አምልኮ በመንፈስ ክፍል የሚቀርብ ለእግዚአብሔር የሚሰዋ መስዋዕት ነው። አምልኮት በመንፈስ ክፍል ቢያልፍም ነፍስን ግን በመረዳት አጥግቦ የሚያልፍ ነው። ነፍስ ደግሞ መረዳትና ስሜት አላት። ማንም ሰው ተቆንጥጦ ጸጥ እንደማይል፣ እግዚአብሔር የነካው ሰው ይደነዝዛል ብያ አላምንም። ሁሉም መላእክቶች የሚጮው ናቸው እዚህ ጋርም ጮው፣ እንግሊዘኛውን ለማንበብ ሞክሬያለሁ። ሻውት ቮይስ፣ ከፍተኛ ድምፅ ታርዷል። አይሄድም እኮ ንጉስ መጥቶ ታርዷል። ኢሞሽኑ ራሱ አይሄድም። የቁጥር 13 በሰማይና በምድርም ይሄ አምልኮተ እግዚአብሔር የማይወርሰው የፍጥረት ዓለም የለም። አምልኮተ እግዚአብሔር የማይደርስበት የፍጥረት ዓለም እንደሌለ ሲናገር በሙሉ የተፈጠሩትን አካላቶች በሙሉ ይነካቸዋል። በሰማይ በምድር ከምድር በታች በባህር ላይ ያለ ፍጥረተ እግዚአብሔር በሙሉ በእነሱ ውስጥ የሚገኝ በሙሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰም ሰማው፣ ሰማው ተሰማኝ አለ ዮሐንስ። ሜት ነው ሰማው? ባህር ላይ የት ነው የሰማው? ሰማው ባህር ውስጥ የት ነው የሰማው? ሰማው ምድር ላይ የት ነው የሰማው? ሰማው ምድር ስር የት ነው የሰማው? ሰማው ሰማይ፣ አረ የት ላይ ያለ በሙሉ እሱን የሚያመልክ ነው ያለው አለ። ይገባል ሲሉ ሰማው። እንስሶች አሜን አሉ። ማግሌዎቹ ወድቀው ሰገዱ። አጠቃላይ ለዚህ ፍጥረተ እግዚአብሔር ላምላው አምልኮ ከመስማማት ውጪ ምን እድል ፈንታ አለ? አሜን ይገባዋል። አሜን። ይገባዋል። አሜን። እስማማለው። አሜን። ይሁንለት። አሜን። ይመለክ። አሜን። ጳውሎስና ሲላስ ሌሊት እነሱ ፍታኝ አይደለም ያሉት። እነሱ ልቀቀን አገለገልን አይደለም እንዴ? ምንድነው አንተን እያገለገሉ መታሰር? ምንድነው አንተን እያገለገሉ መያዝ? የማገለግሉ የማያመልኩ ውጭ ይዘላሉ። እኛን አስረህ ምን ያረግልሃል? ፍታኝ አይደለም ያሉት እስራቸውን ትተው አመለኩት። ሲመለክ እግዚአብሔር ሲመጣ እስሩን በጣሰው። ልንገር አንድ ነገር አምልኮ ስሰጠው አምልኮ ሊቀበር ሲመጣ ጎብኝቶ ያልፋል። አንተም እግዚአብሔር አምላክህን ታመልከዋለህ። እሱ አንተ እሱ አንተ ታመልከዋለህ። እሱ አንተ ታንኳኳለህ እሱ የለም መክፈጫ ቁልፉ ነው የያዘውን ጥራ የለም መክፈጫ በገናን በደረደሩ ጊዜ እነሱ እግዚአብሔርም ወጣን ከአምልኮ ነገራችን ከበደ ወጣን ከመስዋዕት ነገራችን ከበደ ልሰጥ ነው የመጣውት የሚል የለም አምጣ ብሎ ነው የሚመጣው ላጨበጭብ ነው አጨብጭቡ የምንላችሁ እኛ ነን ይሄ ቤት መቀበያ ይሆናል። ኑ፣ ይሄ ቤት መስጫም ነው። በብሉ ኪዳን ቢያንስ ሶስት አይነት መስዋዕቶች አሉ። አንድ በርን ሳክሪፋይስ የሚቃጠል መስዋዕት፣ የሚቃጠል መስዋዕት። ይሄ የሚቃጠል መስዋዕት አምልኮንና የገንዘብን ፋይናንስ ይወስዳል። የኢኮኖሚ የመስጠት የመባ፣ ያስራት ይለዋል። መባ፣ አስራት በርን ሰክሪፋይስ ነው ይቃጠላል። አስራትን አምጥተ ስትሰጠው ይቃጠላል፣ ያጨዘዋል። በርን ሳክሪፋይስ ነው። ሁለተኛው ሰርለንደር ሰክሪፋይስ የመሰጠት ሰክሪፋይስ፣ የመታዘዝ ሰክሪፋይስ ወይም ቶታል ኮሚትመንት፣ ሙሉ ስብዕናን በእግዚአብሔር ፊት ስታቀርበው ሮሜ 12 ያለው አገልግሎታችሁ መስዋዕት ነው መሰጠታችሁ መስዋዕት ነው። ሰረንደር ሰሚሽን አይደለም፣ ሰረንደር ነው። ከሰሚሽን ከፍ ያለ ነው። ሙሉ ለሙሉ ለእግዚአብሔር መሰጠት መታዘዝ። ይሄ መሰጠትንና መታዘዝን አብርሃም ጋር ይወስደዋል። ረድልኝ ስለው ሙሉ ለሙሉ መሰጠት ሊያቃጥለው ወጣ። ጊዜን መስጠት፣ ጉልበትን መስጠት፣ እድሜን መስጠት፣ ሰረንደር ሳክሪፋይስ፣ መስዋዕት ነው። እያጨስኩት ነው። ጊዜን ሰውቼ ስመጣ እያጨስኩ ነው። እድሜን ስሰጥ እያጨስኩ ነው ስሰጥ ሰሚሽኑን ስገባ እያጨስኩ ነው። ሰራንደር ነው። ሌላው ፒውሪፊኬሽን ሰክሪፋይስ የንጽህና መስዋዕትነት፣ በቅድስና መሰዋት፣ ኃጢአትን ከድንኳን በመራቅ መሰዋት፣ እሺ በማለት መስዋት። እነዚህ መስዋዕቶች ሁሉ በእግዚአብሔር ፊት የሚቀርቡ ዕጣኖች ናቸው። ሊቀበላቸው ሊያቸው አክብሮ የመጣ መስዋት ነው። እመነኝ እንዳትሳሳት። ባክ ቱ ዘ ኦርጅን ተመለስ፣ ወደ መጀመሪያው። የሰዋለት እግዚአብሔር የማይገባህን ሳክሪፋይስ ከፍሎ ቤትን ሲባርከው በመንፈሴ አየዋለሁ። ያለቅ መስዋዕትነት ወደ አንተ ቤት ሲመጣ ያለቀ የደቀቀን ነገር ሰርቫይቭላ ያደረገው ሲመጣ ሰዎች የቆረጡትን ነገር ተሰብስቦ ያሙህን ነገር ሊደፉት ያለውን ነገር እንደገና ብድግስ ያደረገው በመንፈሴ ያለው የሰዋህለት እግዚአብሔር ሰውቶ ይመጣልሃል። ያከበርከው እግዚአብሔር ያከብረሃል። የተሰጠለት እግዚአብሔር ሙሉ ስብናውን ይሰጣል። እግዚአብሔር መስዋዕት ላይ አይደራደርም። እግዚአብሔርን ስለ ሰዋለትና ስለ መፈራቱ ተሰማ ይላል። ወንድሜ ጸሎት የአዳራሽ ጩኸት ጉዳይ አይደለም። አዳራሽን የሚያሳርገው ነገር ያስፈልጋል። ጸሎትን ወደ ሰማይ የሚያሳርገው ያስፈልጋል። መጽሐፍ ቅዱስ ሲናገር ዮሐንስም አንድ መልአክ እጣን ሲቀበል አየው። በእጁም ላይ እጣኑን ይዞት ነበረ። እንደዚህ የሚል ድምፅ ሰማው አሁን ወደ ሰማይ አሳርገው የሚል ድምጽ ሰማው። ከመላኩ እጅ እጣኑም ወደ ሰማይ ሲያርግ ሰማው። ድንገት አንድ ነገር እግዚአብሔር ስላልሰማ አይደለም። የሚያርግ ነገር ያስፈልጋል። እሱ ጋር የሚሄድ እሱን የሚነካ እሱን የሚዳስስ እሱን ከአዳራሽ ያለፈ የልብ ቅንነት በአንተ ሙድ ውስጥ ገብተ የምታመነተዋል። በዛ ከብቶ ሰተት ብሎ በንጹ ልብ እዛ የሚደርስ እዛ ከሄደ እመነኝ ይዞ ይመጣል። ስትመጡ እዚህ ግቢ ሲገቡ ዛች በሬ ላይ ክፉ ሀሳብህን አውልቀው። በቤት ጣጣ ውስጡን መስዋዕት ለመሰዋት አትሞክር። በጠ በጭቅጭቅ በቂም በድብድብ መንፈስ ውስጡን አትሰዋ። መጀመሪያ ከማጨስ በፊት ፍተው ይቅር ተባባል። መታዘዝን ቼክ አርገው። ይሄን እልከኛ ሰሚሽን ማቅ ደንዳናነትን ቶ ራስን አስተካከል። ስለዚህ የሚሰዋው በሰክሪፋይስ በመስዋዕትነት በንጽህና ስ በሚል ስፕሪት እልገኝነት ከወጣ ደንዳናነት ከወጣ በአይምሩ የማይጣላበት ንጹህ ሰው ሲሰዋ ያርጋል። ባክቱ ዘወጅ እባርካችኋለሁ። ከዚህ ጊዜ በኋላ የሚበልጥ መሥዋዕት ታቀርባላችሁ። ልባርካችሁ ዳንኤልም በዳርዮስ ዘመን ነገሩ ተቃና እንደተባለ ዘመን የማይዘው መቃናት ቤት ይገባል። ሰው የማይችለው መቃናት ቤት ይገባል።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 ባለፈው አንድ መቶ ሰላሳ ስድስት ኮሎኖች እናቆማለን ብለን ያቀረብነውን የቤተክርስቲያን የህንጻ ግንባታ ስራ ጥሪ ተቀብላችሁ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 ባርካችኋለሁ። ስራው እየሄደ ነው። ስራው እየተከናወነ ነው። ይሄው እንደምታዩት ትልቅ ደረጃ ላይ ደርሷል። አሁንም ደስ ብሎኝ የምነግራችሁ የስራው 55% አልቆ የቀረችን 45% ናት። ይሄንን 45% ተረባርበን እንግዲህ ደግሞ የእግዚአብሔርን ቤት ሰርተን ትውልድ የሚያመልክበት ታጋንንት ስርዓት ሰው ነፃ የሚወጣበት ብዙ